ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የእኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ሁሉ ሰላም ሁሉ አማን። ሰላማችሁ ባላችሁበት ብዝት ብዝት ዝት ዝት ይበልልን የምንወዳችሁ የምናከብራችሁ እጅግ በጣም የምትናፍቁን እንዴት ናችሁልን? በቃ ባላችሁ በሰላማችሁ ሰላም ብዝት ይበልን። ሀገራችን ሰላም ያድርግልን። መድሃኒዓለም የምትወዱትን ይጠብቅላችሁ። ዛሬ አዲስ አብ አንዴ እስከ አዲስ ወይ ቤታችን የመጨረሻ ልጅ የመጨረሻ ውህቲናት እስኪ ራሽን አስታወቂ ብቻ አይደለም የመጣት ዛሬ ለሁለት ልና ዝጋሽን የመጣት እስኪ ራሽን አስታወቂ ሰላም ሰላም፣ ውድና የተከበራችሁ የመለኛ ቤት እንዴት አላችሁ? ሳምንቱ እንዴት አለፈኛ ጋር በጥሩም እያለፈ ነው። እንዴት አላችሁ? እኛ በጣም ደህና ደህና ደህና ነን። ሀምሳ ሺህ እንድታስገቡን ጠይቃለን። ከሀምሳ ሺህ ደግሞ ወደ መቶ ሺህ እንድናድግላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ደውሉን በመጫን ከኛ ጋር አሁን ቪዲዮችን ከመጀመራችሁ በፊት ቤቱን ሰብስክራይብ እያደረጋችሁ፣ ቪዲዮን ደግሞ ላይክ እያደረጋችሁ ከኛ ጋር ቆዩ። እንወዳችኋለን፣ እንከብራችኋለን። በቃ አዲስ እያሉ ለዚህ ቤት

ዛሬ ብቻ አይደለም እመጣ። አሁን ሁሌም እንድመጣላችሁ ከፈለጋችሁ በኮሜንት ስር ውዴ ነይልን፣ ነይልን፣ ነይልን እኔ ቅመም እያላችሁ እመጣላችኋለሁ። እንድመጣላችሁ ከፈለጋችሁ ሰብስክራይብ፣ ሰብስክራይብ፣ ሰብስክራይብ እያረጋችሁ ቤተሰብሩ እንወዳቸዋል። እና ዛሬ በአዲስ ነገር መጥቻለሁ። እማት በአዲስ ነገር ምንድን የመጣ ነው? ዛሬ ቤታችን ልንይን ነው። ብቻዬን ደብሮኛል። መሬት አቃላችሁ ስራ ነው ያለው እና ብቻዬን ደብሮኛል። ከሱ ጋርም ጓጓ ብያለሁ እና ምንድነው ዛሬ ማሚን ጠርቻታለሁ። ከማሚ አብረሽኝ ይይላታለሁ። ቤት እናቴ ጋር መሄድ ፈልጋለሁ። እዛ መቆየት አልፈልገውም። እዛ በጣም እንክብካቤ ብቻ ይነኘት። እዛ ጠዋት በጠዋት አስባችኋል። በጣት ከእንቅፋችሁ እሳት ነሱ ነው ግፎ ሳታቶሳቀለባችሁ የሚደረደርላችሁ እናት እጅ የለመደ ደግሞ እንግዲህ ታውቃላችሁ። እሱም እዛ ነው ያለው። እናቴ ነይ ውሰጂኝ፣ እኔ ከአንቺ ጋር ነው መኖር የምፈልገው ምፈልገው ብያታለው ልላት ነው እና እስኪ ከእናቴ ጋር ወደ እናቴ ቤት ነው እናቴን ጠርቻታለሁ ማለት ነው የሆነውን ነገር አብረና ያለን እንወዳቸዋለን እናከብራቸዋለን እዚህ ብቻችን መሄድ ለመሌ ይነብራል ይደብራል አይደል እኮ እንሂድ በቃ ያለመሌ መሄናቸው ብቻ ነን ከዚህ ሁሉ ቤታችን ቁልፍ እናደርገዋለን ከፈለገ መሌ መጥቶ ይደርበት እኔ እኛ እዛ ይሻለናል ልጄን ይዤ ከእናቴ ጋር ልሄድ ነው። ማሚዬ ደውዬላታለሁ፣ ቡዳ ጠጪው እየደውዬላታለሁ እየመጣች ነው። ቻን ጣይ አዘጋጅቻለሁ፣ ልጄንም ልብሱ ቀይሬ አዘጋጅቼዋለሁ። ጓዳ ነው ማለት ነው። እና ማሚዬ ደውዬላታለሁ። ያው ሰው እስከምትመጣ አባና ያለ

ጠንካራ መሆን ነው እኔ አሁን አንቺን እየባለ ሚስት አልሄድም። ለምንድን ነው አትሄጂም? እኔ ለሱ ጠይቃለሁኝ እኔ እሱ ነው ጠይቃለሁ፣ እንጂ እስተብሽ እስተብሽ፣ ትዳር ላይ እንደዚህ አይነት ጫወታ እንደዚህ አይነት ጫወታ እኔ ነው ጠይቀዋለሁ

ስራ አይደለሞ? ሄደው ስራ ኮን ሄደው እሱ እና አንቺና ልጁን ለማስተዳደር አይደል? ሄደው እዚህ ቁጭ ብል ምን ያገኛል? ሁላችንን ልጁን ለማስተዳደር ኮ ሄደው ስራ ነው። አይ ማገዝ አይደለም፣ ትክክለኛ ንግግር ነው የምናገረው። ማገዝ አይደለም፣ ምክንያቱም እሱ ወንድ ልጅ ነው፣ ሰርቶ ያመጣል ይችላል። አንቺ ልጅ ሰርቶ እሱ እዛ ጋር በስንት ነገር ነው የሚማረረው፣ በስንት ነገር ይበሳጫል። ወንድ ልጅ እኮ በብዙ ነገር ሊበሳጭ ይችላል። ተበሳይቶ ተበሳይ ላንቺ ሊቆጣ ይችላል። በሰላም ላይሆን ይችላል። ወጣ ያለ ሰው ምኑን ይታወቃል? ችግሩ የራሱን ችግር ደግሞ ታውቂያለሽ። አንቺ ቤት ላይ ሆነሽ ልጅሽን ማሳደግ። አይ አይ፣ ተይ፣ መርገጥ አይደለም እኮ መርገጥ አይደለም ተይ። ስራት ያዥ ስራት ያዥ፣ አታሰድብኝ፣ ኧረ አታሰድብኝ፣ ኦ

እሱም ወንድምሽ ነው። ስለዚህ አንቺ ለሁለቱም ማገዝ እንጂ ደሞ አንቺ ምንም አያገባሽ። ማርፈሽ ቁጭ በይ ልጅ ነሽ። አርፈሽ ማን ታሰድብያለሽ? አባትሽን ታሰድብያለሽ እንጂ

አረ ዝም በይ! ታሰድብኝኛ ወይ ሻንቲ ታሰድብኝ፣ አባትሽን ታሰድቢያለሽ ሴት ልጅ መስል ያትን ጠልጣይ ቁጭ በይ። ኦ ትዳር ትዳር ነው፣ ጠንከር ማለት ነው። ትዳር ላይ እንዴ ነች እና ውይ ውይ፣ አንቺ ማጋዦሽ ወይ ተደምሎልሽ ነው። ዝም በይ አንቺ፣ ከፈለሽ ብቻሽ ይጃንቺ እሰው ልጅ ነሽ። እሱ ግን ሚስቱ ነች፣ ትዳር ላይ ነው። ልጅ የልጅ አባቱን ለቃ ቤቷን ለቃ አትሄድም። ቤቷስ ንብረቷስ ማንነው ሚጠብቀው የሚጠብቀው ተጣልተው በቃ ኖራ ለእናት አሁን ደግሞ ገና ሳምንቱ በሳምንቱ አንቺን አንጠጥዬ አንቺ ትዳር ትዳርሽ ላይ ጠንካራ

ቡናችን ለነገ ነው። አረ እኔ አትሄጂም። አይደብርም? ትዳር አይደብርም? አንዴ ከተጋባበት

እሱ ስራ ነው የሄደው። ስለዚህ አንቺ ቤትሽን መጠበቅ ጠንካራ መሆን እንጂ አንቺ ትዳርሽ ፈተሽ ትዳርሽ ፈተሽ እኔ ጋር ነው ብዬ እሱ በሌለበት ነው አለልሽም። ምን ችግር አለው?

ለምድሮ ወሊዶ አትሄጂም ነው በማለት ነው። አይደለም አሁን እሱ የለም ነገር ስራ ነው። ሄደው እናንተን ለማኖር ነው፣ የሚሄደው ለስራ ነው። እናንተ አንቺ አሁን ቤት ልጅ አንጠልጥለሽ ቤት ትች ሄዳል ማለት ምን ማለት ነው?

እሱን ብትቆጣው እኔም እሱን ነው የምደግፈው አሁን ግን እሷ ምንም አላልኩትም ለዛ እኔ የምደግፈው ትበልም አንቺ በእነሱ ምንም መሃል ላይ መግባት ያለብሽ አይገባም ነውር ነው አንቺ ልጅ ነሽ አንቺ ልጅ ነሽ ተቆጥተሽ አስታርቂ እንጂ አንቺ ልጅ ነሽ አዋቂ ነው ተቆጥቶ የሚያስታርቀው አንቺ ልጅ ነሽ ቁጭ በይ ምኑ ምን ያ እያ አይደለውም እየተረገጥኩ ኖር

ፈርም ከፈራር በል፣ የሰጠንሽ ጨምሰናል። ሜጃ እራሱ የሚቀበላት የለ። እኔ ምስኪን ማሂ ምስኪን ነት እኮ አይደለም፣ ምስኪንነሽ ማሂ። በቃ በቃ፣ ነገ ደብረ ድምቦንም እራሱ ብታስገብኝ አይደለም። አላስገባሽም ማለትሽ? አስታርቃለሁ እንጂ አላስገባም። እኔ ከሰው አይደል የተፈጠርኩት? ከሰው ብትፈጠር ባልናት ብለደኝ። እሺ አልተጣላት። እንደዚያ አትልም እናት። እንደዚያ አትልም።

እናንተ ለማሳደግ ሁሉ ነገር ችለን ነው። አይሆንም ችለን ነው ችለን ነው። እንደኛ ደግሞ እናንተም ችላችሁ ማሳደግ። አልችልም አልችልም። ይሄድ ይሄድ። አይ ካሽ ሌላ ጋር ተከራይተ ከማቲ ጋር ነው። ማቲ መውስዳለው እኔ አይደለም። ኧረ ወደዛ ኧረማ አንዴ ሰጠሽኛል በቃ። ስለዚህ አንቺ መላኩና ማህደርን አለ አይተሽ ቤት ተከራይታችሁ ልትቀመጡልኝ። እማዚ እየደበራት እኮ ነው። ማ እሺ፣ እሺ፣ እሺ እንኳን ትኑር፣ ግን እዚህ እየተሰደበች እየተመናጨቀች መኖር የለባትም። ዘመናዊ ኑሮ ነው፣ ምንም ችግር የለም። ሰው እንዳመሉ በጸባይ ተያዘው። ባሏ ነው። የምን ቴክኖሎጂ ነው ቴክኖሎጂ አንቺ ሦስት ወር እኔ ጋር አልቀበልሽም ነበር ማለት ነው። ቤትሽ ብትሆኚ እኮ የቤትሽን እንደዚህ ላምስት ላይ ቀልቀቀው አትይም። እዛ ስለሽ ብቻ ቤት ትዳሪ ትችይ እሄዳለሁ ትያለሽ። አጂና ማቲ ማቲ ራሱ አይከሄድም ሴት ልጅ ትዳሯን ጠበቅ አድርጋ ነው መያዝ ያለበት። አንዴ ካገባሽ ወዲህ ኮስታራ ሆና ትዳሯን መምራት ነው ያለበት። አንቺ እናትሽ ያጠገብሽ ስላለች ነው እንደዛ የምትይው እንጂ እናትሽ ባትኖር ነው እንደዚህ አትይ። አንቺ ምንም አገባሽ? አንቺ ከኔ ጋር ይዤሽ የምሄደው እሷ ባሏት ሰራተኛ ይቀጥርላታል፣ ከሰራተኛ ጋር ትኖራለች። አንቺ ይዤሽ ወደ ቤትሽ የምን አባሽ? አንቺ ምን አባሽ አገባሽ እና ነው በዚህ መሀል ገብለሽ ጥልቅ ጥልቅ ምት አረማ እኔ ሥራ ትያዢ፣ በቃ ሥራ ትያዢ። ከአንቺ ጋራ አትሄድም። እኔ በቃ ጋር ቤቷ ነው በቃ። ስድ እንዴ! አንቺ በባልና ሚስት ምን ታቂያለሽ? ሕፃን አይደለሽም አንቺ። ምን አገባሽ? በቃ አንቺ ቤትሽ ትሄጃለሽ። እሷ ሰራተኛ ይቅጠርላት። እንደዚህ መናገራችን ታይ አሁን ጀር አይ አይ፣ እንደዚህ ብሎ ነገር የለም። በቃ ትሄዳለች ትሄዳለች፣ ቤቷ አንቺ ትዳርሽ ነው። ይዘሽ ጠበቅ ኮስተር ብለሽ ትዳርሽ መምራት አለብሽ። ሰራተኛ ይቅጠርልሽ። ምን አንቺ ምን አገባሽና ነው በነሱ መሀል ጥልቅ ጥልቅ ምንድነሽ? ስለመሄዷ አትሄጂ ሂጂዬ ማለት አንቺ ችሎታለሽ የሚያስተዳድራ መላኩ እንጂ አንቺ አይደለሽም። በቃ ስለዚህ ሁለተኛ የነ ቃላት እንዳትናገር። አንቺ ወደ ቤትሽ ከእኔ ጋር ትሄጃለሽ። እሷ ቀጥታ ትሄጃለሽ። እሷ ቀጥታ ፖስተር ብላ ትዳር ትዳሯ ነው። መላኩ ሰራተኛ ቀጥሮ ያስተዳድራት። አንቺ ጨዋታ የለም። ወደ ቤታችን ተነሺ። እማሌ ድመኔ ተነሺ። ንዴ ኦ እንዴ ተረጋግኩ አይደለም ተነሺ

በደህና ነገር ለሀገራቸው ያብቃቸው። በተመቻቸ ኑሮ ይጨማቸው። ሙሉ ነገር ይስጣቸው። ዋናው በሰላም ሳይነኩ ምንም ነገር እንቅፋት ሳይለካቸው ለሀገራቸው ያብቃቸው። ሙሉ ነው በጣም ብያለሁ። በቃ ሰላም ቤተሰብ። ይህ ቤተሰብ ሰብስክራይብ ያደረጋችሁ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ሀምሳ ሺህ ጋይስ፣ ሀምሳ ሺህ እንወዳቸዋለን እናከብራቸዋለን። የኛ ቅመሞች ብዙ ስትበሉልን ለመቶ ሺህ ከ- ሀምሳ ሺ ወደ መቶ ሺህ እንደምታስገቡን እርግጠኛ እርግጠኛነን እኛ ሁሉ ጊዜ እናንተን ለማዝናናት እንጥራለንና እናንተም ልፋታችሁን አይታችሁ ይሄን ቤት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንወዳችኋለን፣ እናከብራችኋለን። ቻው።